ታይተው የማይታወቁ ቀላሎቹ የቴንሶች አሰራር ከነተግባራቸው። ጸሐፊ ያብስራ ወንድሰን። አርታይ አቤኒዘር ወንድሰን። መግቢያ። ትንሽ ሐሳብ በትጋት ትልቅ ትሆናለች። ምስጋና። ደፋ ቀና ብለው ላስተማሩኝ ወላጆቼ እና በመንገዴ ላይ ላገዙኝ በሙሉ። ማውጫ። ክፍል አንድ የቴንስ ማብራሪያዎች እና ግንኙነታቸው። ክፍል ሁለት ቀላል የቴንስ ጥያቄዎች መስሪያ ቀመሮች፣ ማጠቃለያ። ክፍል አንድ፣ የቴንስ ማብራሪያዎችና ግንኙነታቸው። ግስ ምንድን ነው? ግስ ማለት የድርጊት ቃል ማለት ነው። ምሳሌ መጫወት፣ መመገብ፣ ማንበብ፣ መስራት። ቴንስ ምንድን ነው? ቴንስ ማለት የጊዜ ገላጭ የሆነ ድርጊት ቃል ወይም ደግሞ ቨርብ ማለት ነው። እንዴት የድርጊት ቃል ወይም ቨርብ የጊዜ ገላጭ መሆን ይችላል ብላችሁ ከጠየቃችሁ ደግሞ ምሳሌ ላሳያችሁ። ኢትን በልቻለው፣ ያለፈ ጊዜን። ኢቲንግ፣ እየበላው ነው፣ አሁን ላይ እየተደረገ ያለ። ጎይንግ ቱ ኢት፣ ልበላ ነው፣ ለወደፊት የታቀደ የታስበ እዚህ ጋር እንደምታዩት ሶስቱ የድርጊት ቃላቶች የተለያዩ ጊዜዎችን ያመላክታሉ ማለት ነው። ለዚህም ነው የቴንስ ጊዜ ገላጭ የድርጊት ቃል የሆነው። እናም በተጨማሪም ከነዚህ ከሶስቱ ውጪ ጊዜን የምትገልጹበት መንገድ የላችሁም። እነዚሁ ሶስቱም የጊዜ ተናጋሪዎች ናቸው፣ በእንግሊዝኛም በአማርኛም ጊዜ መግለጫዎቻችሁ። በመቀጠል በእንግሊዝኛ አስራ ሁለት ቴንሶች አሉ። ቢሆንም ግን የዚህ መጽሐፍ ዓላማ በሁሉም የክፍል ደረጃ ላሉ ተማሪዎች የቴንስ ጥያቄዎችን በቀላሉ መስራት እንዲያስችላቸው በመሆኑ ወደ እሱ የሚያስኬድንን የመንገድ ቀላል ቀመሮች በመርዳት እንጀምር። ክፍል ሁለት ቀላል የቴንስ ጥያቄዎች መስሪያ ቀመሮች። ባለቤቱ ተውላጠ ስም ሆኖ አንድ ሲሆን፣ ሲምፕል ፕሬዘንት ቴንስ ላይ ሲምፕል ፕሬዘንት ቴንስ ቨርቧን ሂ ሺ ኢት ካላችሁ ቨርብ ዋን ፕላስ ኤስ ወይም ደግሞ ኤስ በስተመጨረሻ ያለውን ተጠቀሙ። ይህ ማለት አድቨርባችሁ የፍሪኩዌንሲ በሚሆን ጊዜ ነው። ስለዚህ ፍሪኩዌንትሊ፣ ኦልዌይስ፣ ሴልደም፣ ሳምታይምስ፣ ሬርሊ፣ ኤቭሪ ታይም፣ ኤቭሪ ዴይ፣ ኤቭሪ መንዴይ፣ ኦን መንዴይስ፣ ዩዥዋሊ፣ ሬርሊ፣ ኦልድ ታይም እነዚህ እንዳለ ድግግሞች ነው የሚያሳያችሁ ናቸው። ለዛ ነው ለነዚህ ቨርቧን ፕላስ ኤስ ወይም ደግሞ ኤስ የምትጠቀሙት ቨርቧን ፕላስ ኤስ ወይም ደግሞ ኤስ የምትጠቀሙት፣ ግን ሁልጊዜ ማስተዋል የሚኖርባችሁ ነገር አረፍተ ነገራችሁ መጀመሪያ ላይ ሂ ሺ ኢት ወይም ደግሞ በነሱ ሊወከል የሚችል ሰብጀክት ከገባ ነው። በመቀጠል ሰብጀክታችሁ ብዙ በሚሆን ጊዜ የማለትም ዩ ዊ ይ በሚሆን ጊዜ ያን ጊዜ ቨርቧን ያለምንም ኤስም ሆነ ኤስ ትጠቀማላችሁ የድግሞሽ ጊዜ ገላጫችሁ እንደተጠበቀ ሆኖ ሳለ ማለት ነው። ይህ ማለትም ፍሪኩዌንትሊ፣ ኦልዌይስ፣ ሴልደም፣ ሳምታይምስ፣ ሬርሊ፣ ኤቭሪ ታይም፣ ኤቭሪ ዴይ፣ ኤቭሪ መንደይ፣ ኦን መንደይስ፣ ዩዥዋሊ፣ ሬርሊ፣ ኦል ታይም እነዚህ ሁሉ እንዳሉ ሆኖ ሳለ ሰብጀክታችሁ ዩ፣ ዊ፣ ዘይ እና አይ በሚሆን ጊዜ ያን ጊዜ ቨርቧንን ያለምንም ስም ሆነ ኤስ ትጠቀማላችሁ ማለት ነው። ምሳሌ ባለቤቱ አንድ ሲሆን ወይም ደግሞ ሲንጉላር ሲሆን በርቧን ፕላስ ወይም ኤስ ወይም ደግሞ ኢኤስ ትጠቀማላችሁ። ይህ ማለት ሂ ኦልዌይስ ፕሌይስ ፉትቦል፣ ስለዚህ ኤስ ያለውን ፕሌይስ ተጠቀማችሁ ማለት ነው። ሺ ሳምታይምስ ዋችስ ሙቪስ፣ ስለዚህ አንዳንድ ጊዜ ምን ታያለች? ፊልሞች ታያለች። ስለዚህ ኤስ በስተ መጨረሻ ያለውን በርብ ተጠቀማችሁ። ኢት ክራይስ ኦል ደ ታይም፣ ስለዚህ አይ በስተ መጨረሻ ዋይ የነበረውን ወደ አይ ቀየርንና ከዛ በኋላ ኤስ በስተመጨረሻው ጨመርንበት። ስለዚህ እዚህ ጋም ኢኤስ በስተመጨረሻ ያለውን ተጠቀምን ማለት ነው። ሌላኛው ምሳሌያችን ባለቤታችሁ ከአንድ በላይ በሚሆን ጊዜ ወይም ደግሞ ብዙ በሚሆን ጊዜ ነው። ስለዚህ ቨርባናችሁን ነው የምትጠቀሙት ማለት ነው። እዚህ ጋር ያለውንም ኤስም ሆነ ኢኤስ። ስለዚህ ዩ ሳምታይምስ ፕሌይ ፉትቦል፣ ዊ ኦልዌይስ ዋች ሙቪስ፣ ዴይ ክራይ ኦል ደ ታይም። እነዚህ እንዳለ እንደምታያቸው ኤስ በስተመጨረሻቸው የሌላቸውን ግሶች ነው የተጠቀምነው ማለት ነው። አይ ብዙ ባይሆንም የሚጠቀመው የግስ አይነት ለብዙ የምንጠቀመውን አይነት ነው ከም ውጪ። ስለዚህ አይ ላይ ደግሞ በምትገቡ ጊዜ ምሳሌያችሁን ተመልከቱ። አይ ኦልዌይስ ፕሌይ ፉትቦል፣ አይ ክራይ ሰምታይምስ። እነዚህ ላይ ካያችሁ ምንም አይነት ኤስ የሌለውን ግስ ያም ማለት ቨርቧንን ተጠቀማችሁ ማለት ነው። በመቀጠል ኤስ የምትጨምሩባቸው ግሶች ሲኤች፣ ኤስኤስ፣ ኤክስ ኤስ ኤች እና ኦ በስተመጨረሻቸው ያሉባቸው ናቸው። ምሳሌ ፊክስ ፊክስስ፣ ቲች ቲችስ፣ ሚስ ሚስስ፣ ዱ ዳዝ፣ ዋሽ ዋሽስ። እነዚህ ሁሉ እንደምታዩቸው በስተመጨረሻቸው ኤስ የጨመራችሁባቸው ናቸው ማለት ነው። ዋይ በስተመጨረሻ ላይ ካለ ኤስ ከመጨመራችሁ በፊት ዋይን ወደ አይት ትቀይሩታላችሁ። ምሳሌ ክራይ ክራይስ፣ ስተዲ ስተዲስ ይሆናል ማለት ነው። ፕሌይንግ ግን ኤስ በስተመጨረሻው ብቻ ነው የምትጨምሩበት። ባለቤቱ ስም ሆኖ አንድ ሲሆን ወይም ደግሞ ሲንጉላር በሚሆን ጊዜ ምንድነው የምትጠቀሙት? ባለቤታችሁ ስም መሆኑ የምትጠቀሙትን ግስ አይቀይርም። ይህን ስል ምን ማለት ነው? አንድ እስከሆነ ድረስ ባለቤታችሁ ኤስ በስተ መጨረሻ ያለውን ግስ ነው የምትጠቀሙት ማለት ነው። ማይ ብራደር ኦልዌይስ ፕሌይስ ፉትቦል በምትሉ ጊዜ ስ በስተ መጨረሻ ያለውን የተጠቀማችሁት። ምክንያቱ ደግሞ ማይ ብራደር በሂ ልትወክሉት የምችሉት አይነት ሰብጀክት በመሆኑ። ማይ ሲስተር ሳምታይምስ ዋችስ ሙቪስ በምትሉ ጊዜ ማይ ሲስተር በሺ መተካስ ስለሚችል የስ በስተ መጨረሻ ያለውን ግስ ነው የተጠቀማችሁት። ተዶግ ክራይስ ኦል ደ ታይም በምትሉ ጊዜ ዶግ አንድ ስለሆነ ዋይን ወደ አይ ከቀየራችሁ በኋላ የስ በስተ መጨረሻ ያለውን ግስ ተጠቀማችሁ ማለት ነው። ባለቤቶቹ ብዙ ሆነው ስሞች ሲሆኑ ወይም ደግሞ ፕሉራል በሚሆኑ ጊዜ ምንድነው የምትጠቀሙት? እዚ ጋ ተመልከቱ። ማይ ፋደር ኤንድ አይ ኦልዌይስ ጎ ፊሽንግ። ስለዚህ ሁለት ሰዎች ስለሆኑ ይሄ ማለትም አባትየውና ልጅየው ስለሆኑ ስ የሌለውን ግስን የተጠቀማችሁት ማለት ነው። ደ ማን ኤንድ ደ ውመን፣ እነዚህም ሁለት ሰዎች ናቸው። ሴልደም ዌይት ፎር አ ባስ። ስለዚህ እዚህ ጋም ወይትን ዌይትን ያለምንም ኤስ ሆነ ኤስን የተጠቀማችሁት ማለት ነው። the children clean the house sometimes። the children ብዙ በመሆናቸው ኤስ በስተመጨረሻ የሌለውን ግስ ተጠቀማችሁ ማለት ነው። ስለዚህ ባለቤታችሁ ብዙ በሚሆን ጊዜ ኤስ ሆነ ኤስ የሌለውን ግስ መጠቀም ግዴታችሁ ነው ማለት ነው። በመቀጠል continuous tense ላይ እንገባለን። continuous tense ላይ ማንኛውም አይነት continuous tense ከነዚህ ውስጥ አንዱ አጋዥ ቨርብ ይኖረዋል ወይም አጋዥ ግስ ይኖረዋል። ኢዝ አም አር ወዝ ዌር ወዝ ቢ ቢን ከነዚህ ውስጥ አንዱ ይኖራቸዋል። እነዚህ በሚኖራችሁ ጊዜ ሁልጊዜም አይንጂ በስተመጨረሻ ያለውን ግስ ነው የምትጠቀሙት። የማለት ምሳሌ ላሳያችሁ። ሁሉም አይነት ቨርብ ቱ ቢ ሲኖር የምትጠቀሙት አይንጂ በስተመጨረሻ ያለውን ግስ ነው። ሂ ኢዝ ፕሌይንግ ፉትቦል። አይ አም ስታዲንግ ፎር ዘ ኤግዛም። ሺ ወዝ ፕሌይንግ ቼስ። ዜይ ወር ክሊኒንግ ዘ ሃውስ we have been planning all night my father will be working all day እነዚህ እንዳለ እንደምታያቸው verb to beዎቹ ከግሶቹ ወይም ደግሞ ከmain ቨርቦቹ ከዋናኛዎቹ ድርጊቶች ጀርባ ያሉት እንዳለ verb to beዎች ናቸው። በዛም የተነሳ ing በስተመጨረሻ ያላቸውን ግሶች ተጠቅማችሁ ማለት ነው። በመቀጠል has have had ሲሰጣችሁ ምን ትመርጣላችሁ? ሃዝ ሃቭ ወይም ደግሞ ሀድ ከተሰጣችሁ ሁልጊዜም ትመርጡት ኢዲ በስተመጨረሻ ያለው ወይም ኤን በስተመጨረሻ ያለው አሊያም አንዳንዴ ቨርብ ስሪያቸው በኤንም ሆነ በኢዲ የማያልቁ ግሶችን ልትመርጡ ትችላላችሁ። ግን ብዙ ጊዜም ኢዲን ወይም ደግሞ ኤን በስተመጨረሻ ያለውን በመምረጥ መልሳቸውን የምታገኙበት ጀነራል ፎርሙላችሁ ይሄ ነው። ስለዚህ ሂ ሃዝ ፕሌይድ ፎር ኦር ቲም ሃቭ ኢትን ኦል ፉድ ሺ ሃድ የሚሉት እንዳለ አስተውላችሁ ከሆነ ኢዲ ወይም ደግሞ ኢኤን በስተመጨረሻቸው ያላቸውን ግሶች ነው የተጠቀማችሁት፣ ምክንያቱም ደግሞ ቨርብ ስሪ መጠቀም ስላለባችሁ ከሃዝ ወይም ከሃብ ወይም ከሃድ በኋላ ማለት ነው። ሲምፕል ፓስቴንስ ላይ በምንገባ ጊዜ ሲምፕል ፓስቴንስ ለሁሉም ስሞች እና ተውላጠ ስሞች የምትጠቀሙት የግስ አይነት አንድ አይነት ነው፣ ሲምፕል ፓስቴንስ ላይ። ስለዚህ ሲምፕል ፓስቴንስ መሆኑን ግን ማወቅ የሚኖርባችሁ ጊዜም በጊዜው ነው ጊዜው ምናችሁን ያመላክታል ያለፈ መሆኑን ካመለከተው ጊዜ የምትጠቀሙት በርብቱ ነው በርብቱ ደግሞ ኢዲ በስተ መጨረሻው አለው እዚጋ ጊዜያችሁን ተመልከቱ የስተርዴይ ሎንግ ታይም አጎ ላስት ይር ላስት ታይም ላስት ዊክ ላስት መንዴ ላስት ሞርኒንግ ላስት አፍተርኑን ላስት ኢቭኒንግ እነዚህ እንዳለ ያለፈ ጊዜን የሚያመላክቱ ስለሆነ ለእነዚህ የምትጠቀሙት በርብቱ ነው ስለዚህ ቨርብቱን በምላችሁ ጊዜ ብዙ ጊዜ ኢዲ በስተ መጨረሻው ያለው ነው። ይህ ማለት ግን ሁል ጊዜ ማለት አይደለም። ስለዚህ ኢሬጉላሮች ሲሆኑ ደግሞ ኢዲ ላጨምሩባቸው ትችላላችሁ ማለት ነው። እዚ ጋር ምሳሌ ልስጣችሁ። ፕሌይድ፣ ዋችድ፣ ክሊንድ እነዚህ እንዳለ ኢዲ በስተ መጨረሻቸው ጨምራችሁ ቨርብቱ የምታረባቸው ሲሆኑ ኢሬጉላሮች ላይ ደግሞ በሚሆኑ ጊዜ ኤት፣ ሶው፣ ሮት እነዚህ እንዳለ ቨርብቱ ናቸው። የኢሬጉላር ቨርቦች ማለት ነው። ምሳሌ ልስጣችሁ። ተይ ፕሌይድ ፉትቦል ላስት ናይት። ሺ ስተዲድ የስተርዴይ ሂ ኤት ኦል ደ ፉድ ላስት ታይም ሺ ክሊንድ ደ ሃውስ ላስት ዊክ ዊ ሬድ ኦል ደ ቦክስ ላስት አፍተርኑን። እነዚህ እንዳለ ያለፈ ጊዜን የሚያመላክቱ አረፍተ ነገሮች ስለሆኑ በርብቱን የተጠቀማችሁበት ምክንያት ያ ነው ማለት ነው። በመቀጠል ሜይ፣ ማይት፣ ካን፣ ኩድ፣ ኦ፣ ቱ፣ ሹድ፣ ሻል፣ ዊል፣ ዉድ ከተሰጧችሁ የምትጠቀሙት ሁል ጊዜም በርቧን ነው። በርቧን ስላችሁ ምንም ማለት ነው? ምንም አይነት በስተመጨረሻው ቅጥያ የሌለውን ግስ ነው የምትጠቀሙት ማለት ነው። በርቧን without ኤኒ ሰፊክስ በሚል ጊዜ ያ ማለት ነው ማለት ነው። ስለዚህ እዚህ ጋር ምሳሌ ልስጣችሁ። ዩ ሜይ ዋንት ት ይ ድ ፕላይ ኢንሳይድ ኦት ዱ አሳይመንት፣ ይ ዊል ስቴይ አት ሆም፣ ሺ ካን ፕላይ ደ ፒያኖ፣ ዘይ ውድ ቢ ዜር ባይ ታይም ዊ አራይቭ፣ ሂ ዊል ካም ሆም። እነዚህ እንዳለ የምታዩቸው ከሙዳል ቨርቦቹ ወይም ደግሞ ከዚህ ቀደም ከጠቀስኩላችሁ ከሜይ፣ ከማየት፣ ከካን፣ ከኩድ፣ ከኦቱ፣ ከሹ፣ ከሻል፣ ከዊል፣ ከውድ ከነዚህ ሁሉ ቀጥሎ የሚመጣው ቨርቧን የምንለው የግስ አይነት ነው ማለት ነው። ማጠቃለያ፣ በዚህ መልኩ የቴንስ መልሳችሁ ማግኘት ትችላላችሁ ማለት ነው። ይህንን ጠቃሚ የሆነ ካገኛችሁት ሁለተኛውን ስለ ኮንዲሽናል የጻፍኩትን አነስተኛ መጽሐፍ ተወድታላችሁ ብዬ አስባለሁ። ስለዚህ በ0938 58 7508 በመደወል ታገኙኛላችሁ። እንዲሁም ይህ መጽሐፍ የሚያስፈልጋቸው ጓደኞቻችሁ ካሏችሁ በዚሁ ስልክ ያገኙኛል። ይቅናችሁ፣ ያብስራ።